አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ትክብራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ዛሬ እንግዲህ ይህንን የመሰለ የመጥበሻ ዳቦ እየጋገርኩኝ በጣም ብዙ ብዙ ነገሮችን ልነግራችሁ ነው የመጣሁት። በጣም ማስታውሳችሁ ነገሮች አሉ። ኮሜንቶችን ተንተርሼ እንዲሁም በተደጋጋሚ የሚጠየቅ ኮሜንት ነው። ኢትዮጵያ ለመግባት አስበን ነበር ነገር ግን ፈራን የምትሉ ብዙዎች ናቸው እና ኢትዮጵያ ከገባችሁ በኋላ ወስናችሁ ማለት ነው። እንግዲህ ከዚህ በኋላ አረብ ሀገር በቃኝ ብላችሁ በቃ ንክት አድርጓችሁ በቃኝ ብላችሁ አንገሽግሿችሁ ኢትዮጵያ ከገባችሁ በኋላ በቃ እንድታብዱ የሚያደርጋችሁን ነገር ነው ማስታውሳችሁ ዛሬ ከዛ በቃ ወደ ስደት ተመልሳችሁ ወደ ስደት የምትሄዱበት ምክንያት ማለት ነው። በጣም ትልቁ ምክንያት እሱን ላስታውሳችሁ ነው የመጣሁት። በዛውም ያው ዳቦውንም እንብላ እና፣ ውዶችዬ፣ ታውቃላችሁ አረብ ሀገር ላይ ኑረን ወደ ኢትዮጵያ ስንገባ ገንዘብ ይዘን እንገባለን፣ ብር ይዘን እንገባለን። ቢያንስ ወይ ልንሰራበት ነው ብለንም ሊሆን ይችላል፣ በቃ የሆነ ነገር ልንሰረፍበት ብለን ያንን ገንዘብ ይዘን እንገባለን። እዚህ ጋር ሁሉም ሰው ገንዘብ ይዞ ይገባል። ግን ስንቶቻችንን ያን ገንዘብ ቆጥበን ሴባ አድርገን የምናስቀምጠው ስንቶቻችንን ወላ ሁላችንም ነን የምንበት ነው። እኔ ራሱ ይሄንን ነገር ስላሳለፍኩት ነው ዛሬ ላይ እኔ የምነግራችሁ ማለት ነው። ያው እኔ በእርግጥ ከዚህ በፊት የነገረኝ ሰው የለም። በቃ ገባሁኝ። ከገባችሁ በኋላ እዚህ በቃ ወድ በዛ ስትሄድ ወጭ፣ በዚህ ስትመጡ ወጭ። በቃ የዘመድ ልጅ አገኛችሁ ሁለት መቶ ብር፣ የጓደኛ ልጅ አገኛችሁ ሁለት መቶ ብር። በቃ የሆነ ዘመድ ጥየቃ ሄዳችሁ ልጆች አገኛችሁ፣ ለአንዷ ሁለት መቶ ሁለት መቶ አምስት ልጆች ቢኖሩ ራሱ ማለት ነው ሁለት ሁለት መቶ ስታወጡ ስንት አንድ ሺ ብር አወጣችሁ ማለት ነው ውዶች፣ የይችን ነገር ሁላችሁም አረብ ሀገር ያላችሁ በጣም እኔ ስለማዝንላችሁ ነው። እኔ የደረሰብኝ ነገር ብዙዎችን ያስለቀሰ ብዙዎችን ያሳበደ ነገር እንዳይደርስባችሁ መንገራችሁ ማለት ነው። በቃ በቃ ብዙዎቻችን ያሳበደ ነገር ነው እላችኋለሁኝ። በቃ ከገባም በኋላ ያ ተጸይፈ ነው ያ እንደዛ እንቀጥቅጦን የመጣነበት ተነው የመጣነውን አረብ ሀገር ድጋሜ እንድንመኘው የሚያደርገን ነገር ነው ይሄ ነገር፣ ገንዘብ ማጥፋት በቃ ገንዘብ ሴቫ ለማድረግ ያመጣነው በቃ በጣም ብዙ ይመስለናል። በቃ ተቆንጥሮ እንደዚህ በቃ የሚያልቅ አይመስለንም። ወላሂ እኔ አስተሳሰቡን እኮ ነው የምነግራችሁ። በቃ በእኛ በሀሳባችን ውስጥ ያ ገንዘብ እንዳለን አድርገን ነው የምናስበው። በቃ መቼም እንደማያልቅብን ማለት ነው። ይሄ ሀሳብ ሁላችንም አይምሮ ላይ የሚመጣ ነው። በተለይ ገና እንደገባን ማለት ነው። እስከ ወር ሁለት ወር ምናምን በቃ እየጎደለች እስከምትሄድ ድረስ ያለን መርጨት መርጨት፣ አትበሉት እና እኔ የሚያሳለፍኩት ነገር ነው። በነገራችን ላይ እዚህ ጋር ምሳ ምስር እየሰራሁኝ ነው። ያው ምስር አትሰሪ ምሳ ምናምን የምትሉ ልጆች አላችሁ። ኮሜንት ስትሰሪ አናይም። ምስር አራት መቶ ብር ነበር ጣሳ እስከዛሬ። እና አራት መቶ ብር አንድ ጣሳ ምስር ገዝቼ ምናምን ብዬ። ያው ታውቃላችሁ፣ ብዙ ጊዜ ኑሯችሁን ቀለል ለማድረግ ረከስ ያለ ነገር ተጠቀሙ ምናምን እላለሁኝ፣ እና እኔም ላይ ተግባራዊ የማደርገውን ነገር ነው ባይዘው ለእናንተ የምመክረው ማለት ነው። እና ወዶችዬ፣ እስከ ዛሬ በጣም ተወዶ ነበር። አሁን ላይ እየረከሰ ነው። ወደ ሶስት ከስልሳ አካባቢ ምናምን እየገባ ነው። እንሻላ ይወርዳል ብዬ ተስፋ አደርጋለሁኝ። መህር ስለሆነ ማለት ነው። እና ለዛም ነው የገዛሁት እንጂ ከዛሬ በጣም ውድ ነበረ። ህይወታችን ላይ ውድ ነገሮችን ወደኋላ ብናደርጋቸው ተጠቃሚ እንሆናለን እና በመሀል አቋረጥኩኝ መሰለ ወሬን ያው እንግዲህ ምስሉንም እየሰራውኝ እናያለን። እኔም ደግሞ ምክሬን ስቀጥል ገንዘባችሁን እንዳታጠፉ። የሚገርማችሁ ነገር አንዲት ጓደኛ የነበረችና ሶስት መቶ ሺ ብር በኢትዮጵያ ሶስት መቶ ሺ ብር ይበቃኛል ብላ ኢትዮጵያ ገባች። በቃ የሆነ ዘጭ ብላ የምትጠቀምበት በቃ እንደፈለገች የሚያደርጋት በቃ ብዙ አመት የምትኖርበት መስሎ ነበር ይታያት እና በቃ ከገባች በኋላ ያ ገንዘብ እንዴት እንዳለቀ እሷ እራሱ በጣም ግራ ገባች። አሁን ላይ የለችም ወደ አረብ ሀገር ሄዳለች። እና በቃ በጣም ግራ ተጋባች። እና ያ ነገር ይበቃኛል፣ በቃ በጣም ብዙ ገንዘብ አለኝ ምናምን ብላ ነበር የገባችው። ግን አያያዝ ይላል አያያዝ የምላችሁ በቃ እንደፈለጋቸው የሄዳችሁበት ገንዘባችሁን አታውጡ። እኔ የገባኝ አሁን ነው፣ ወላይ ነው የምላችሁ በቃ። እንደፈለግኩኝ ቢያንስ ዘመድ ቤት ምናምን እንደዚህ ሄዳችሁ ራሱ በቃ እጃችሁን ያዙት በቃ። እንዴ ስትስማላችሁ፣ ካልሆነ ደግሞ ሀምሳ ብር ምናምን እንደዚህ ምሳሌ፣ አሁን ሁለት ሁለት መቶ ብር አምስት ልጆች ካሉ ሁለት ሁለት መቶ ብር ከምትሰጪ ሀምሳ ሀምሳ ብር ብትሰጭ። እስኪ ስንት ነዋት? እያተረፍሹ አየሽ? እንደዛ አድርጋችሁ ማድረግ አለባችሁ። እኔ የገባኝ አሁን ላይ ነው ገንዘብ ሴቭ ማድረግ የጀመርኩት አሁን። ለምን ስለተቀጣሁኝ ማለት ነው። በፊትም አለኝ። በቃ እዛም ሄድኩኝ፣ መስጠት የወለደ ሰው ጋር ሄድኩኝ፣ ሶስት አራት መቶ አምስት መቶ እንዲሁም። ያን ያ ራሱም ሚያንስ ይመስለኛል። ደግሞ አጉል ባህል አለ ብያችኋለሁ። ኢትዮጵያ ላይ ለቅሶ ቤት ስትሄዱ፣ እንደው በዲናችሁ በጣም ተምራችሁ፣ በጣም ጠንካራ ካልሆናችሁ በስተቀር የሚያሳስት ነገርና ወጭ በጣም የሚያስበዛ ነገር ቢኖር እሱ ነው። ለቅሶ ቤት ትሄዳላችሁ። የዛሬ አምስት ስድስት ዓመት የዛሬ አስራ አምስት አመት ቢሆን የሞተበት ሰውየው ያ አደገር የሚባል ነገር አለ። ከውጭ መታችሁ ገንዘባችሁን የሚጨርስ እኔ የሚገርማችሁ እንደመጣው ገና እንደመጣሁኝ ከዚህ በፊትም አውርቼዋለሁ ይመስለኛል። ለሰው የመጀመሪያ ጊዜ የደረስኩበት ለቅሶ ላይ ሰጠሁኝ። ምንም አላቅም ነበር። እንዴት እንደሆነም አላቅም አልገባኝም ነበር ከዛ በኋላ ይሄ ነገር እኮ ስለሞተባቸው አደገር ለነሱ ልክ ሰርግ ስትሄዱ እንደምትሰጡት ልክ እንደዛ ነው የሚሰጠው ምናምን አሉኝ። እንዴ እንደዚህ ከሆነማ ለምን ይሆናል ሰውዬው ሞተበት ተብሎ እንዴት አደገር ይሰጣል? ምናምን ብዬ ያን ነገር አቆምኩኝ። የመጀመሪያ ግን የመጀመሪያ ለቅሶ የሄድኩበት ከውጭ መጥቼ ገንዘብ ሰጥቻለሁኝ። ከዛ በኋላ ሁሉንም ነገር ሲገባኝ ተውኩ ማለት ነው። እና መታችሁ በቃ ያ ሰውዬ አላህ የሶብር የሚባል ከሆነ ተሶብሩታላችሁ። ያኮ ስቲል በቃ አልቋል፣ ሀዘኑ ምኑ ሁሉ ነገር የለም። የዛሬ ስንትና ስንት ዓመት ነው የሞተበት ማለት ነው። ነገር ግን መድረስ ስላለባችሁ ትደርሳላችሁ። ግን ገንዘቡ እንኩ ብሎ መስጠቱ ምንድን ቤት ነው? እኔ ያው ከውጭ የመጣ ሰው የሆነ ሰው ቤት ሲሄድ መስጠት አለበት ወይ የሚል አስተሳሰብ ነበረብኝ። እንደዚህ መስጠት አለብሽ ሰጥተሽ ምናምን ሲሉኝ የሰጠሁት የዛኔ ማለት ነው። እና በኋላ በኋላ ነው የሚገባችሁ ሁሉም ነገር። ግን እኔ አሁን ያው እንደገባችሁ ኢትዮጵያ እንደገባችሁ ይሄ ነገር እንድትረዱት እኔ ያለፍኩበት ነው። ነገር ግን ለእናንተ ትምህርት እንዲሆናችሁ እየነገርኳችሁ ነው አሁን ላይ ማለት ነው። ገብታችሁ ለቅሶ ቤትም ሄዱ በቃ ደርሳችሁ መምጣት ገንዘባችሁን አራት መቶ አምስት መቶ እንደዚህ እያላችሁ ለአንቺንኪ ደግሞ እዛ ቤትም ስትሄዱ እንደዛው እዛ ቤት ይሄ ገንዘብ እልቅ ነው የሚለው አረብ አገር ሁነን እኮ ደሞዝ አለን፣ በየወሩ ይገባልናል። በየወሩ ስለምንቀበለው በቃ ይመጣል ብለን ስለምናስብ ተስፋ ስለምናደርግ ችግር የለውም፣ ገንዘቡን እናገኘዋለን። እዚህ ጋ ኮ ደሞዝ ተቋረጠ በቃ የለም ያላችሁን ብቻ ነው የምትጨርሱት። ስለዚህ ሰዓት ወስጄ ይህን ነገር የለፈለፍኩት እንድትማሩበት ነው እህቶቼ ማለት ነው። ታቃላችሁ፣ ልፋታችን ታቃላችሁ፣ እንቅልፋተን በቃ አስር ጊዜ እየተጮኸብን በቃ ይህን አድርጊ ይህን አታድርጊ እየተባልን፣ እንግዳ ሲመጣ ስንት መከራችን እያየን ነው የምናመጠው ይህንን ገንዘብ ማለት ነው። ቢያመን ሆዳችን ሆዳችን በጨርቅ በእንትን በሻርፕ ግጥም አድርገን አስረን ወገባችንን ቢያመን ቅንጭላታችንን ቢያመን ራሳችን የመዳምን ፓናዶል ፈልገን ውጠን ራሳችንን አስረን በክሪም ነው እኮ የምንሰራው። ስለዚህ በቃ ይሄ ገንዘብ ደማችን ነው፣ በቃ ደማችን ማለት ነው ይሄኛ፣ እና እዚህ ከመጣም በኋላ ያንን ገንዘብ በጣም ያዝ ማድረግ አለብን ውዶች። ይህን ነገር ልብ ብላችሁ በደንብ ልታስቡበት ይገባል። በተለይ ባጃጅ ላይ ማለት ነው። እኔ እንደመጣሁ እሰጥ ነበር እንደዚህ። በቃ ሀምሳ ብር ነው ካለ ሀምሳ ብር እሰጥ ነው መቶ ብር ነው ካለ መቶ ብር እሰጣለሁ። ያ ነገር እኮ እንደዛ አይነት ገንዘብ የማያስወጣው መንገድ ሊሆን ይችላል፣ ግን ስለማላቅ ከፍላለሁኝ ዲያስፖራ ናቸው እነዚህ ጥርዝ ናቸው ምናምን እያሉ እነሱ ራሱ ማለት ነው ለእናንተ የሚሸጡላችሁን ነገር ኦቨር ያደርጉታል። እናንተ ጠጋ ስትል ማለት ነው ገበያም ስትሄዱ ሰው ጋር መሄድ የአገሬው ሰው ጋር አዲስ ያልመጣ የቆየ ጋ ምናምን አብራችሁ መሄድ አለባችሁ። ገበያ ስትገዙ እራሱ ማለት ነው አሁን አገሬዋ ሴት መታ ሁለት መቶ ብር ብሏት የነበረውን እቃ አንቺ ሂደሽ ስትጠይቂ አምስት መቶ ብር ይልሻል። ለምን ከአረብ ሀገር እንደመጣሽ አቃላ ዝም ብለው ይከፍላሉ ምናምን ነው የሚሉት። ባጃጅ ላይ ራሱ አንዱ እንደውም ምን አለኝ ኮንትራት ከሆነ ሁለት መቶ ብር ነው አለኝ። እንዴ ለዚች ላይ መንገድ እኔኮ ፀሐይ እየመታች ስለሆነ እንዴት ነው ሁለት መቶ ብር የምከፍለው ስለው ዲያስፖራ እንደሆንሽ ብዬ ነው አለኝ። አያስቅም ይሄ? ወላ አመት ነው የሚያስቀው እና የዛኔ ግን የአሁን የጥርዝ ዲያስፖራ ምናምን አዲስ መጥቼ ቢሆን ኖሮ ልከፍል ሁላ ችላለሁ ብዬ አስባለሁኝ። ማድረግ ያደረግኩትም ነገር ስለሆነ እና በቃ ሴቭ ማድረግ ሴቭ ማድረግ አለባችሁ ነው የምላቸው። ይህን ልነግራችሁን የመጣሁት እንግዲህ፣ ፈራን ፈራን የምትሉ ልጆች ብራችሁን ጭምድድ አድርጋችሁ ከያዛችሁ ካላችሁ ማንም ይወዳችኋል። የፈለጋችሁትን ስራ መስራት ትችላላችሁ። ተብቃቅታችሁ ከኖራችሁ ያላችሁትን ሴባ አድርጋችሁ ከኖራችሁ ምንም የሚያስፈራ ነገር የለም። እንደ ማንኛውም ሰው ትኖራላችሁ፣ ይኖራል ኢትዮጵያ ላይ ምንም የሚያስፈራ ነገር የለም። ውስጣችሁን ማሳመን አለባችሁ። ቶሎ መታችሁ ብራችሁን ከማጥፋት ይልቅ ስራ መጀመር አለባችሁ። ዛሬ ነገ እያላችሁ ጊዜያችሁን መግደል የለባችሁም። እዛ አላማ አድርጋችሁ የመጣችሁትን ነገር እንደመጣችሁ መጀመር አለባችሁ። በቃ እና አብሽሩ፣ ምንም የሚያስፈራ ነገር የለም እላቸዋለሁ። ውዶች እንግዲህ ኮሜንታችሁን የመለስኩኝ ይመስለኛል። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣ አላ ሰላማችሁን ብዝት ያደርግልኝ፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።